ብድሩን የማይመልስ ወንድ ልጅ አይወለዴ እያለች ትገኛለች ማለት ነው፣ ሀይሚዬ ማለት ነው። ወንድ ልጅ ብቻ አይደለም፣ በድሩ የሚመልስ ሴት ልጅ ጀግና ናት፣ ብድሯን ትመልሳለች። ማን አድርጎ ማን ይቀራል? እስቲ እኔ የተሰማኝን አንቺም ይሰማሽ ወይም አንተን ይሰማህ በማለት እንግዲህ ደራነት በመያያዝ ማለት ነው እንግዲህ ሀይምዬ እንግዲህ ትናንትና ዳኒ ቤት ተዳኒ ጋር ስንተናረች ማለት ነው። በጣም እንትን ይላል ማለት ነው ነገሮቹ። አሁንም እየበረዱት አይሆን፣ ነገሮቹ እየተባባሱ ነገሮቹ እሳት ላይ ጋዝ እንደማፍሰስ እየሆኑ ይገኛሉ፣ የሀይሜና የብሩኬ ነገሮች ማለት ነው። ነገሩ በጣም ያሳዝናል። ነገሮቹ ወዴት እየተጓዙ እንደሆነ በጣም ይገርማል ማለት ነው። እንግዲህ ማን አድርጎ ማን ይቀራል፣ ማን ሄዶ ማን ይቀራል እንደሚባለው አባባል ማለት ነው። ሀይሜና ብሩኬ በአሁኑ ሰዓት ደለለ በራ ተያይዘዋል ማለት ነው። ማን አድርጎ ማን ይቀራል? እስቲ እኔ እናንተ ያላችሁበት ቦታ እስቲ ዛሬ እኔ ይሰማችሁ ብዋት። እንግዲህ ትናንትና ሀይሚዬ ዳኒ ጋር ሄዳ እንግዲህ እየመታ በጣም ደንግጣለች። እዚህ ጋር ምን እየሰራች ነው? ምን እያረግሽ ነው? ተጓደኛ ጋር በህይወት በህይወቴ ምን እያረግሽ ነው ብላ እንግዲህ ደንግጣለች ማለት ነው። አንቺም እንደዚህ ነበር የኔን ህይወት የኔን ማንነት በትንትን እያረግሽው፣ በማለት ሀይሚዬ ደግሞ በጣም እንትን እያለ የትገኛለይ ማለት ነው። በጣም ይገርማል። ሰላሙ አለይኩም ወራህመቱላሂ ወበረካቱ ድና እየተከበራችሁ የጫናን ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁኝ። ሰላማችሁ ብዝት ርፍርፍ ይበልልኝ በዓለም ደረጃ የምትገኙ ውድ ሀገር ልጆች ሰላምታዬን ሁሉ እመኝላችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉ ደግሞ ከልብ ከልብ አመሰግናለሁኝ። ሀይባይቦችዬ ሁላችሁንም አህለው ሰለም ብያለሁኝ። አሁንም ተዛሬ ተነገ ይሻላል፣ ተዛሬ ተነገ ይታረቃሉ፣ ተዛሬ ተነገ አንድ ይሆናሉ። በእያንድ ሁላችንም በጉጉት የምንጠብቀው የሀይሚዬ እና የብሩኬ ነገር አሁንም እየቀጠለ እየተባባሰ ሄዷል ማለት ነው። እንግዲህ በጣም ያሳዝናል ማለት ነው። ብሩዬ ራሱ በጣም ተስፋ ቆርጦ ዛምንም በጣም አዝኗል ማለት ነው። በጣም ያሳዝናል። እኛ ብሩኬ እና የሀይሚ ነገር በእንደዛ አይነት መልኩ ይጓዛል፣ በእንደዛ አይነት መልኩ ይቀጥላል ብለን ሁላችንም አልጠበቅ ነው ምስትዛሬ እንግዲህ ሁላቸውም በፍራንክ እየሆነው ፍራንክ መስሎን ነበረው ግን ፍራንክ እየሆነ አይደለም። ነገሩ እየተባባሰ እንግዲህ የአንድ ወር ፍራንክ የለም። ሀይሚዬና ብሩኬ ፈራንክ ቢያደርጉ ይህን ያክል ረዥም ሰዓት ይህን ያክል ለፋሚሎቻቸው ታያስቡ ለፋሚሎቻቸው አንድ ነገር ታይሉ ይህን ያህል ተጉዘው አያውቁ ነበር። ያሁኑ ደግሞ በጣም ከባድ ነው። ከምንም በላይ ማለት ነው። እንግዲህ ሀይሚዬ ትናንትና ዲያንዬ ጋ ሄዳ በእንደዚህ አይነት አንቺና ብሩ በእንደዚህ አይነት ነበር እስቲ እኔን ያልሽው እስቲ ዛሬ ምን ተሰማሽ? በማለት እየተባባሱ ማን ሂዶ ማን ይቀራል? እና ለደሮ ነው የማይመለስ ወንድ ልጅ አይወለድ ይባል ሰምተን ነበረ፣ ማለት ነው። የሃይሚዬ ነገር ደግሞ እንደዚህ ተገለባጭ ሆኗል ማለት ነው። ጨረቃዬ አሁን ማለት ነው እኔ የሚገርመኝ እንዴት ብሩኬና ሃይሚን የሚያስታርቅ ይጥፋ ሃይሚየና ብሩኬን ነገሩ ያው አልጠፋም። ሁሉም በየአቅሙ እየረድን እንትን እያለ ነው። ግን ያረመረ ብሩዬ ምገር ተረጋጋለም፣ ሃይሚየ ምየ ባሰ ትገኛለች ማለት ነው። ሃይ ብሩኬ ደግሞ በሁሉም ነገር ተስፋ ቆጣና ማለት ነው። እንግዲህ በሁሉም ነገር ተስፋ እየቆረጠ ያለው ነው። እንግዲህ እንግዲህ ይሄን ቪዲዮ በጣም እንትን በጣም እንዴት እናልጠብቅ ያልጠብቅ ነበረ ድረስ በጣም አዝማል ነው። ከባድ ነው። የማናቃቸው ነገር በትንሽ ነገሮች እንገባለን ታናስባቸው ደግሞ ተህይወታችን ከኛ የሚያስፈልገው ለኛ የሚገባቸው ነገሮች በራሳችን እናጣችኋለን ማለት ነው። ሀሚዬም በቃ የሀሚዬ የብሩጌ የብሩኬ ነገር በአሁኑ ሰዓት በጣም ከባድ ነው። ራስ ያስመታል። ወዴት እየሄዱ ነው? መሽ ነው የሚረጋጉት? ታሁን ታሁን ይረጋጋሉ። ታሁን ታሁን የምር ነው። ብሩዬ ተማይሆነ ሰው ጋር፣ ተማይወክለኝ ሰው ጋር፣ እኔን ተማይፈልገኝ ሰው ጋር ለምን ለምን ጊዜ አባክናለሁ፣ ለምን ጊዜ እንፈጃለሁ እያለ እንግዲህ፣ ታያችሁ። ለሀብሮዬ ደግሞ ለሀሚ ብዙ ነገሮች ብዙ ታዋቂ መቶች ከብሮላታ ማን ነው ግን እኛ ሁሉም ነገር ዛሬ አይደለም የሚገባል። በኋላ ተሄዴ፣ በኋላ በቃ ሁሉም ነገር ታላፈ። የሬ ነገር ደግሞ አይመለስ። የተሰበረ ሸክላ መልሰን እንተካው ብለን አንተካው። ግልዳማ ደግሞ ሁሉም ነገር ምንም ነገር አይጠቅመንም፣ እና ጨርቀዋዬ እባክሽ ብሩዬም በዚ አይነት መልኩ ባት ብጁ በእንደዚ አይነት መልኩ ባት ብጁ ብያ አስባለሁኝ። ረረረ የምሬ ነው። ደራነት ማለት ነው። ደራነት ታውቃላችሁ። ያ ነበር ወደ ሳውዲ አረቢያ ትንኮዝ። ማን ሄዶ ማን ይቀራል? እኔስ ተማን እናንሳለሆኝ፣ እኔስ ተማን እንበልጣለሁ፣ እኔስ ማነኝ የምንለው ስራዎች አሉ አይደለ? የሚባሉ ነገሮች አይደሉ? ሀይ ሚየር አሁን የሰሩት እነዛ ነገሮች ናቸው። ማን ነህ? ማን ሄዶ ማን ይቀራል። ማን ይቀራል? ማን አድርጎ ማን ይቀራል? እስቲ እኔና አንቺና ብሩዬ በልዬ ዘህነት በልኩ በነበራቸው። ዛሬ ደግሞ እስቲ ምን አይነት ነገር ነው አንተ እዚህ ጋ ምን ትሰራለ? አሚዬ አንቺ እንድትጠብቅሽው አይደለም፣ አንቺ እንድያሰብሽው ነገር አይደለም። አሚዬ አንቺ ታንቺ ምንም ነገር መስማት አልፈልግም። ታይኝ፣ ዝም በይኝ እባክሽ ዳኒ ይሄን አንተም ምን እያረክ ነው? ምን እየተፈጠረ ነው? ልትነግሬ ትችላለህ? ልታዋዬ ትችላለህ? ምን እየተፈጠረ ነገሮች ወዴት እየሄዱ እንደሆነ ልትነግሬ ትችላለህ? እያለች እንግዲህ፣ ዳኒ ደግሞ እንዳሰብሽው ነገር አይደለም፣ አንቺ እንደጠበቅሽውና አንድ አንቺ እንዳሰብሽው አይደለም፣ በባከሽ ታረካይ እያለ ማለት ነው እንግዲህ ዳኒም ዳኒም ህይወቴን በጠበጠ ወይ ህይወቴን እንግዲህ ራስ ገባው እያለ ነበር ማለት ነው። እንግዲህ ዛሬ ደግሞ ታይም ይየማይ ብሩከን

ድሩን የማይመልስ ወንድ ልጅ አይ ወለዲ የሚለውን እንግዲህ እነዚህ አይነት እየተጠቀሙት ይገኛሉ። የኔ ፍቅርና የኔ ቤት ማተበጥብጦ አይቀርም፣ ያንተ ቤት ይበጠበጣል የሚባለው ነገር በአሁኑ በብሩኬና በሀይሚ ላዩ ማለት ነው። የምር ነገሮቹ በጣም ከባዶች ናቸው ማለት ነው። ሀይሚዬ፣ ይሄ ነገር በቃ ሁሉም ነገር ድራማ ታውቃላችሁ። ትክክለኛ ድራማ ነው እየሆነ ያለው። ሀይሚዬና ብሩኬ በአሁኑ ሳሉ ትክክለኛ የምንከታተላቸው የነሀረጎች የነጽናት ድራማ አይደለም። የሀይሚና የብሩኬ የነዳኒ ነገር በአሁኑ ሰዓት ትክክለኛ ድራማ ነው የሆነው ማለት ነው። ድራማ ተቃላችሁ፣ ድራማ በቃ ትክክለኛ ድራማ እየተካሄደብን ያለው ማለት ነው። ለማንኛውም የማዳምየ ቅመሞች እያለቀሳችሁ ምን እያላችሁ ሀይቻለሁና እራሳችሁን ጠብቀው ያላችሁት ያላችሁት ማዳም ቤን ነው የሆነ ነገር ብትሆኑ ብትታመሙ ምን ብትሆኑ ውሃ ቢጠማቸው ይሄ አንድ ብርጭቆ ውሃ ብሎ ሚያቅ የሚያቀብላቸው ነው የለም፣ አይደለም ይላው ማለት ነው። ሃይ ሚዬና ብሮኬ ስራ ናቸው። አታችሁም እንዲመጽ ቻናል ዛሬ በአዲስ ቻናል የመጡት እነሱ እየሰሩ ነው። እኛ በማዲያም ቤትም ሽከርገን ሌት ተቀን እንቅፍታን ተኛ የምንሰራው ለምንድን ነው? ስለዚህ እነሱም እንደዛ እያረጉ ነው አሁን ነገሮቹ በቃ እንት ሊሏችሁ ነው ስራ አዝ የማዳም እየቀማዎች ራሳችሁን ጠብቁ ራሳችሁን፣ ሀይሚዬና ብሩኪ የምንም አይሆኑም። ዝሮ ዝሮ ነገጠዋት መገናኘታችሁ ያቅ ድራማው ይጠናቀቀና ማለት ነው ክፍለ ምናም ይደርሳል። አሁን ቢያንስ ወደ ክፍለ 20 ደርሷል። ወደ ክፍለ 30 ይደርስ ድራማው ይጠናቀቃል ማለት ነው እንጂ ይሄ ይሄ ድራማ ነው እንጂ ይሄ እንት ይሄ ድራማ በቃ ሃይሚና ብሩኪ ፊልም ምናም ሊጀምሯል ነበረ አሁን በዲራማ ተቀጥሯል። ቀጣይ ደግሞ በቀጥተኛው ፊልም ይመጡልናል ማለት ነው። እማ ማዲያም እየ ቀመም ቀመሟዬ ራስሽን ሆኔ ራስሽን ጠብቂ። በሰው አገር ነው፣ ጉንፋን ቢይዘን እንኳን እንትን የለም። ሌላው ማለት ነው መሆና ነው የምታማ ነው ማዲያም ቀመም የሚል የሚልን ነገር የለም። እራሳችሁ ነው ነው ራሳችሁን ጠብቁ። ስንት የሚያስለቅስ ነገር እያለ ይያለ እንደዛ አድርጋችሁ ሙሉ ማልቀስ አይኔና ወርቄ ኮ ጌጥ ማለት ድሮ ድሮ ታዝናገጧት ደግሞ ታረቅነ ሁሉም ነገር ተስተካከለ ብለው እንደሚመጡ ይሄን ማወቅ አለባችሁ። ሁሉም ነገር እውነት አይደለም። ራሳችሁ ለመጠበቅ ራሳችን ለመጠበቅ እንሆን ሁሉም ነገር ለስራ ነው። ለስራው ቢሆን ደግሞ የሆነ ፋሚሊ የፋሚሊ ክብር የሚባል ነገር አለ። ስንት የሚወዷቸው ታውቃላችሁ። አሚና ብሩኬን የማይወድ የማያከብር የለም። እና ደግሞ አንዳንዴ ደግሞ ለፋሚሊ የሚያስብ ደግሞ አሰብት ደግሞ ጥሩ ነው ማለት ነው። እኔ የምላቸው አንድ ነገር ቢሆን የማዳብዬ ቅመሞች ራሳችሁን ስሩ። የወጣ ነው ለአላማችን ስለሆነ አላማችን ላይ እናተኩር። ለምንድን ነው የመጣ ነው ለምንድን ነው ብለን እንትን እንበል። ምክንያቱም በኋላ የሆነ ነገር ቢሆን ህ ብንለው ምንም ዋጋ የለ ነው። እና ይህን ይመስላል ቅመሞች እየ ራሳችሁን ሆኖ ራሳችን እንጠብቅ። አላማችንን እየወጣንበትን አላማ አንዘንጋ።

ገንዘብ ተለለን ጤና ተለለን ግን የሚወዱ ቤተሰቦች ራሱ የሚወዱ ማንም አያከብረን። እና የመጣንበትን አላማ አን ዘንጋ ለምንድን ነው ስደት የመጣ ነው ብለን አላማችን አንንሳ አላለሁኝ። ምክንያቱም ይሄን ልናገር የቻልኩት ብዙ አብዛኞቹ የማደምቅ ማሞች ትታለቃቅሱ የእነሱን ፎቶ ይዛችሁ ጥቆር ብላችሁ ትግዝ ብላችሁ ኮሜንት ላይ እያላችሁ ትታለቅሱ ስላ ነው ይህን መልክ ልናገር የቻልኩት ማለት ነው። ዙሮ ዙሮ ሀይሚዬና ብሩኬ ነግጧት አንድ የሆነው መንጣታቸው ስለማይቀር እናንተ ራሳችሁን ጠብቀው። ምክንያቱም እነሱ ግን የፋሚሊ የሚባል ነገር አለ፣ ክብር የሚባል ነገር አለ። ፋሚሊን ጥጥ ያከብሩ ነው ሁሉም ነገር የሚሆነው ማለት ነው። እና አሁን ሁሉም ነገር ድራማ እየሆነ እየሆነ ስነው ያለው። በቃ እራናኛ ራሳችንን መጠበቅ አለብን። ራሳችንም መሆን አለብን። ስራችንን መስራት በጊዜ አቃችንን መወጣት አለብን። ማሪያም ቀሃቃሪ የተሰጠነው ነው አማና ግል ሃማናችንን መወጣት አለብን ማለት ነው። እና ይሄን ይመስላል አባይ ወቺዬ ወሬ ያላብዛባችሁ። በሌላ ቪዲዮ ስጥ የምንገናኝ ሰላም ሁኑልን። አገራችንን አላ ሰላም አለ ያድርግልን እያልኩኝ በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ አበረታቶች ሰብስክራይብ ለምታደረጉ ደግሞ ከልብ ከልብ አመሰግናለሁኝ በያላችሁበት አላህ ይጠብቃችሁም ሀገራችንን ሰላሟን አላህ ይመልስልን እያልኩኝ በዚሁ እሰናበታችኋለሁኝ አሰላሙ አለይኩም ወረህመቱላሂ ወበረከቱ ባይ ባይ በጽናት